የሚለው አንበሳ፣ አንተማ ጭባ አለ። አንተማ በመልክ ስታይ ትልቅ ሰውዬ ከዘራ ይቀራ፣ ምን ያለ ሰውዬ ነው አባቴ። ስለዚህ አንበሳው ሲያጓራ ደስ ይላታል እንጂ፣ አንተ ስታውራት ይሸክካታል አባቴ። ውይ በጣም ደክሞኛል ልተኛ ነው ምትል። ስለዚህ ብዙዎቻችሁ ትበሉ ትበሉ ትበሉና አልፈልግም፣ አልወድም፣ አላውቅም ከእንግዲህ እንዳታወራኝ እያሉ እዚህ ላይ መታ ያወራሉ፣ ይበጠርቃሉ። ደግሞ ጉጥጉጥ አር አያዝኑልህ። የአሁላ ብርን ጽድቅ ታርከው ለሰከንድ እንኳን አያዝኑልህም። ይሉንታ እንኳን የላቸው፣ ይሉንታ እንኳን የላቸው። የአሁላ ገንዘብ ጉጥጉጥ አድርገው በልተው ይሉንታ የሚባል እንኳን የላቸው ምንም ልክ ፈልገው እነሱ አልፈልግም ያሉ ምንም የላቸውም እኮ እንኩሮ የነበሩ ነበሩ። ፈጣሪ መስክረ ምንም ያልነበራቸው እዚህ ግቡ የማይባሉ ከአንድ ፎጣ ከእርጥብ ፎጣ መልካቸው በእርጥብ ፎጣ አፈር ከደም የሚገባ እዚህ የማይባሉ ሰዎች በሰው ብር በሰው ብር ትልቅ ደረጃ ደርሰው አንፈልገ እኛ እኮ እንዲነ ጌመሮች ናቸው የወንድ ገንዘብ እጥብ አድርጋችሁ የምትበሉ ናችሁ፣ እጥብ። ስለዚህ ሴቶቹ በጣም ጨካኝ፣ አረመኔ ኢትዮጵያዊነት የሌለበት ማንነት ይዘው መጥተዋል። አረመኔ ደግሞ ግሩፕ ይፈጥራል። ግሩፕ ፈጥረው ነው ቁርጥም አድርገው የሚበሉት። ያሳፍራል፣ በእውነት ይሄ ኢትዮጵያዊነት አይደለም። ሶሻል ሚዲያ ላይ የመጣችሁ ፌመስ ሴቶች ጨካኝ አረመኔ ናቸው። አረመኔ ናቸው። ሁሉንም ገንዘብ ያለበትን ልክ የሆነ ጊፍት ሲሰጥ ሲያው ለጥ ብሎ ወደዛ ይሄዳል። ያንን ሰው ያጠምዱታል። በውስጥ ተነጋግረው ነው የሚያጠምዱት። እኔ እንዲበልቸዋለሁ አንቺ ደግሞ ከኔ ጋ ተጣጥቷል አንቺ ደግሞ እሱ በቃ ሁኔታው ሳይሳካለች ሲቀር ነው አንበሳው ከአስር ከአስራ አምስት አንበሳ ወደ አንድ አንበሳ ወደ ሁለት አንበሳ ገንዘቡ እያለቀ፣ ሴት ሌላ ምርታማ ሰው ያመጣል። ይሄኛውን አንቺ ቢሆን ጨርሻለሁ ይባላል። ይላላካሉ፣ ይለዋወጣሉ። ትራንስፈር አለውላ የጊፍተር ትራንስፈር ሁላላቸው። ከዛ ለዚችኛ ሲያወርድ የነበረው ከመቀስፈት ለሆነችኛ ሲያወርድ ታል እዛ ጌዶ ደግሞ አስር አንበሳ ሲያወርድ ወጥ ይቀባበሉታል ቀበብሎሹላል ግሩፕ ሰርተው ቡጥቡጥ አድርገው ወንዱን ጨርሰውታል። ኢስ አምብሊቨብል እና እግዚአብሔር ልቦና ይስጣችሁ። ግን ውስጣችሁ ደስተኛ አይደለም። ብሩን በደህና ነገር እንኳን ቁም ነገር እንኳን አትሰሩበትም። ቁም ነገር እንኳን አትሰሩበትም። በቁምነቱ መት ስለዚህ የሶሻል ሚዲያ ፍቅር ማንንም ወንድ እኔ አድቫይዝ አላረግም በተለይ ፌመስ ሴት ከሆነች፣ ዘራፊላ በጌም የፈመሰች ሴት በወንድ ብር የፈመሰች ሴት ናት። በወንድ ብር፣ በወንድ ብር ዘርፋ የፈመሰች ናት። አብዛኛዎቹ እኔ ከሴቶች የማደንቀው ከጠየቃችሁኝ መማርን አደንቃታል። ናርዶስን አደንቃታል ሴቶች ላይ መጥተው ሶሻል ሚዲያ ላይ ፊት ለፊት ከሚሰሩ ሴቶች ካልከኝ ፈጣሪ ምስክሬ መማርን አድናቂዋለሁ። ም ካልተጫወትኩ እንዲህ ካላደርኩ እንዲህ ካላደርኩ የማትል ሴት መማር መማርን፣ ናርዶስን እጅግ አድርጌ ያደንቃል። ሀቢባ ሀቢባ የምትደነቅ ሰው ናት። ምክንያቱም ትዳሯን ልጆቿን ፊት ለፊት የምታሳይ ሴት ናት። ሀቅ ሀቅ ነው። ትዳሮቻቸውን ደብቀው ቅምጥ መሆናቸውን ደብቀው እጭድ ነው ሌሎቹ የሚያደርጓቸው። እጭድ እጭድ ቅምጥ ናቸው። ሌሎቹ በሙሉ ቅምጥ ናቸው። ልጆቻቸውን ክደዋል። ባሎቻቸውን እንደሌላቸው ነው አክ የሚያደርጉት ለምን ተጠቃሚ ነው። አፉን ይዘጋል

ማከብራቸው ፊፊ ሀቢባ በዚህ ጉዳይ ላይ ሀቢባ፣ ናርዶስ፣ ናርዶስ እና መማር። ስለዚህ አሁን ሶሻል ሚዲያ ላይ በጣም የሚያባላቸው የሚያጨቃጨቀው ነገር ይሄ ነው። መማር ሲንግሎና እንኳን በጌም ደረጃ እንደዚህ ያታረ አሁን አይደ ነው ሪሌሽንሽፕ ይኑራት አይኑራት አላውቅም። ግን በምናውቀው ደረጃ በእኔ እስከማውቀው አይ ቲንክ ጓደኛ ሊኖራት ይችላል። ግን እንደዚህ ብላ ወንድን አማላ ምናምን ምናምን ገንዘብ ለመስራት አንድ ነገር አድርግ አታውቅም መማር። ስለዚህ አብ ሪስፔክት መማር ናርዲዬ፣ ቤተሰቧን እንጂ ልጆቿን፣ ባሏ ምን ኤቨሪባዲ ለሰ ቅመጥ የሆናችሁ ሴቶች ግን መድኃኔዓለም ይሁንላችሁ በእውነት። ጂጂንማ ወጣቶቹ መጣችሁ። ሊያንም አደንቃታለሁ። ሊያ በጣም ጎበዝ፣ ሊያ በጣም ጎበዝ ናት። አደንቃለሁ ሊያን በጣም ነው የማደንቃት። ጎበዝ ናት። ማ ኤልሹ ባልኮ የላትም። ኤልሹ ባል የላት ልጅ የላት። ተደብቀ የመጣችው ወፍ ነገር የለ ኤልሻዳይ ደብቃል መጣች ኤልሻዳይ ምንም ልትላት ለምን ተደብቀ የመጣችው ነገር የለም? ልጆቿ ክዳ፣ ባሏን ክዳ፣ ትዳሯን ጥላ የመጣች ሴት አይደለችም። ስለዚህ ኤልሹን ምን ምን ምን ልትባል ትችላለች ሌሎቹ ግን የምታዩት ነው፣ በአደባባይ አምጥተው ስንት ጊፍት ሲወርድላቸው የነበረ ሸምጥተው እኔ ስላልፈለግኩ ነው ምናምን እያሉ ሲሉ ስናይ መድኃኒዓለም ድረስ ጌታ ድረስ ሪሊ እግዚአብሔር አይወደው እግዚአብሔር አይወደው እግዚአብሔር የማይወደው ነገር ነው ያሉት በጣም በጣም በጣም ጌታ የማይወደውን ነገር ሰርተዋል። ግን እነሱ በልጆቻቸው ያገኛሉ ስለደበቋቸው ልጆቻቸው ነገር ልጆቻቸው ዋጋ ይከፍላሉ። ይህንን ነገር እውነት ነው፣ ልጆቻቸው ዋጋ ይከፍላሉ። እኔ ልጅ በልጅ አትካ በልጅ አደራ አታስቀምጡ። ባሎቻችሁን ደብቃችሁ እንደሌላችሁ አክት ስታደርጉ ስናይ እኔ ምን አይነት ወንድ እንደሆነ አብሯቸው ያለው ግራ ይገባኛል ምን አይነት ወንድ አስቧል። የሞጣ ሚስት ባህል የለኝም ብላ ወጥታ ጌም ስትጫወት፣ ኢቭን የዮዳ ሚስት ወጣ እኔ ባህል የለኝም ልጆች የሉኝም ብላ ወታ ስትል፣ የእኔ ሚስት ወጣ ስትል፣ አንዳንድ ሴቶች ግን ትንሽ ሳንቲም ወንዱን የበታች አድርገው የሚያዩበት መንገድ መጣ። ጌታ ልቦና ይስራቸው። ስለዚህ እኔ አንደኛ ሶሻል ሚዲያ ላይ በጣም ልታይ የሚሉ ሴቶችን ለትዳር አይደለም ለምንም አጠገባችሁ ስማችሁ ነው የሚጠፋው ስማችሁ ይጠፋል ስለዚህ ወንዶች ጥንቃቄ አድርጉ ለምን ብርንም ብትበላ አፍቅራት ብትሄድም መጨረሻ ላይ አሸናፊዋ እሷ ናት አንተ አይደለም ስለዚህ you lose ከገንዘብ አትሆንም ከእሷም አትሆንም ስምህም ገንዘብም ተወስዶ ምንም ተወስዶ ስምም ጠፍቶ ነው የምትባረ ስም ጠፍቶ ትባረራል ከሶሻል ሚዲያ ትጠፋለ ስንት ሰዎች ጠፍተዋል ስንት ሰዎች ስለዚህ ወንዶች አስተውል ለራቁት ፎቶ ብለህ ያውም አሜሪካ እየኖርክ ያውም አውሮፓ እየኖርክ ካናዳ እየኖርክ ራቁት ከፈለክ ክሊክ አርጋ ትገባም እንዴ እኔ በፍጹም የምደግፈው ነገር አይደለም ክሊክ አድርገህ በአንድ ቲዩብ ገብተህ እንደፈለግ መሆን ትችል የለ እንዴ? በነፃ አምስት ሳንቲም ሳትከፍል ያን ሁሉ ገንዘብን በትነ ባዶ ባዶ እና የገንዘብ አምሮት በጣም በጣም ሴቶቹን ምን እንዳይኖራቸው አድርጓል። በቃ ፍቅር ፍቅር የሚባል የለም ብለው ነው የሚደመድሙት። የለም ፍቅር፣ ለምን ያፈቀሩ ገንዘብ ነው ገንዘብ ብቻ ነው የሚያሳዱት። የሰው ልጅ ቫሊዩን ማየት አይችሉም። የወንድ ልጅ ቫሊዩ ሊያዩት አይችሉም። ስለዚህ ሶሻል ሚዲያ ላይ ጌመር ሴት ምንም ኳሊቲ ኖሯት ለፍቅር ጥያቄ ባትጠይቅ ጥሩ ነው ብዬ አስባለሁ። ፐርሰናል ሆና ጥሩና ያስክ ዩ ገን ሉዝ ምንም ጥቅም የሌለው ነገር ነው። ስለዚህ ወንድሞች እሱ ነው። ሴቶች ደግሞ ጨዋ ሴቶች ለሆናችሁ ለጨዋ ሴቶች ምን አይነት ነገር እነግርሻለሁ መሰለች ጨዋ ሴት ወንድን ከፈለች፣ መጀመሪያ ፈሪያ እግዚአብሔር ያለበት ይሁን። ፈሪያ እግዚአብሔር ከሌለበት ሱሰኛ ከሆነ መቼም በህይወትሽ ላይ አንቺንም ልጆችሽንም አቃጣይ ነው። አትሞክሪ አትሞክሪ። ሱሰኛ ወንድ ከሆነ የሚጠጣ የሚያጨስ የሚቅም ወንድ ለልጆችሽ አባት ካረግሽ የአንቺ ጥፋት፣ የሱ ምንም ጥፋት የለም። ከልጆቹ ሲጋራውን ያስቀድማል። ከልጆቹ ጫቱ ይቀድማሉ። ከልጆቹ መጠጥ ይቀድማል። ስለዚህ አንቺ ምንም ማለት አይደለሽም። እንደሱ መጣሽ ምንም ችግር የለበትም። ስለዚህ ሴት ልጅ መጀመሪያ ማድረግ ያለብሽ መጠየቅ ያለብሽ ስለ ፋሚሊው ማወቅ አለብሽ። ፋሚሊ ስልጅ ማን ነው? ከፋሚሊው ጋር አይደለም የሚውለው? ጓደኞቹ ማን ናቸው ብለሽ ጠይቂ። ጨዋ ጓደኞች ካሉት ገሷቱ፣ ጋጃ አባ ወሮ በላ ጓደኞች ካሉት ወሮ በላ ጓደኞቹን አይተሽ እሱ በማያውቀው ጓደኞቹን ከተወሰነ ካወቅሽ ማን ናቸው ብለሽ አጫሽ፣ ቃሚ፣ ጠጪ በየቦታ የሚንዘላዘሉ ከሆኑ ጠፊ። ይህንን ነው መመክረሽ። ጓደኛህን ንገረኝና ማንነትህን እነግርሃለሁ ነው ጨዋታ። ስለዚህ ጓደኛዎቹ ዱርዬ ከሆኑ ዱርዬ ነው፣ ጓደኞቹ ጨዋ ከሆኑ ጨዋ ነው። ስለዚህ ብዙ ሴቶች ግን አትሰሙ። ብዙዎቻችሁ የምታለቅሱት በፍቅር በዚህ ጉዳይ ነው በዚህ ጉዳይ አትሰሙ። ለምን ይቅርብሽ፣ ውይ እቀይረዋለሁ። የእናንተ ትልቁ ቻሌንጃችሁ የሴት እቀይረዋለሁ አስተካክሏል፣ በመጨቅጨቅ እውነትሽና ይዋጥልሻል፣ ይሳካልሻል። ስለዚህ ብዙዎቻችሁ አብሶሉት የምትበላሹት ወንድ የለም አሪፍ ወንድ የለም የምትሉት። እቀይረዋለሁ ብለሽ ተቃጥለሽ አፈር መስለሽ ትወጫለሽ። አፈር እፍፍ ተብለች ነው ከዛ ሪሌሽንሽፕ የምትወጪው። ጅግራ መስለሽ ጸጉርሽ ቆሞ ምናምን ነው ከዛ ሪሌሽንሽፕ የምትወጪው። ይቅርብሽ ና ጅግራ መስለሽ ተይ ተብለሽ የገባሽበት ሪሌሽንሽፕ ስትወጪ ጉሬዛ መስለሽ ነው የምትወጪው ስለዚህ ጋር ጥንቅባት። ስለዚህ መጀመሪያ ሲንግል መሆን ምን ማድረግ ነው፣ የራስሽን ነገር ቢውልድ ማድረጊያ ጊዜ ነው እንጂ ከወንዶ እንደምትዘይበት ጊዜ አይደለም። በወንዶችም እንደዛ፣ ወንዱ ብዙ ጊዜ ስለማያስተውል ነው እንጂ የሲንግል ጊዜው ራሱን ቢውልድ የሚያደርግበት ጊዜ ነው። ሪሌሽንሽፑ ሲሆን ያ ነገር ላይ ታየው ይችላል። ብዙ ወንዶች አሁን አሜሪካን ሲንግል ሲሆኑ ራሳቸውን ቢውልድ የሚያደርጉበት ጊዜ ነው። አምኖ ሬዲ ፎር ሪሌሽንሽፕ ይላል። በጣም ማደንቃቸው የአሜሪካኖች ይደጉሻል። ኦ አም ኖ ሬድ ይላል፣ አም ኖ ሬድ ይላል። ሀበሻው ጋር ስትመጪስ ሲንግል ነው ማለት የተገኘችው ሴት ጋር አጋድሙኝ ነው። በሀበሻ ለምን ጭንቅላት የለም? ምንም ጭንቅላት የሚባል አልተፈጠረም። በአብዛኛው አበሻ ጋር የሚቀፋችሁ አሁን ዴንቬሪያ ብትሄዱ አሁን እያንዳንዱ በዚህ ሰዓት እነሱ ጋር በሙሉ አበሻው ውጪ ሲጠጣ ሲያጨስ ሲቅም ምናምን ነው የምታገኙት። ሺሻ ቤት ነው የምታገኙት። ወንዱም ሴቱ ተስፋ የቆረጠ ትውልድ መቶ፣ ወንዱም ሴቱ ሁሉም እያልኳለ፣ አብዛኛው በሚዘገንን ሁኔታ እዛ ቤት ነው የሚገኙት። ሺሻ ቤት ሲርመጠመጡ ወንዶች ነው ከነ ሁለት ጸጉሩ እዛ ቤት ሆኖ እዛ ቀምቀማ ቤት ሆኖ ምን ጨዋ ሴት እኮ የለች የሚላል። እሷ ጨዋ ወንድ ጠፋ ይባባላል። በእውነት በጣም ነው የሚያሳፍረው። በጣም እንደ እድሜያቸው የማይሆኑ በእድሜያቸው የሚያሳፍር ቦታ የሚውሉ ሰዎች ብዙ ናቸው። እድሜያቸው የማይመጥን ቦታ ጋር የሚውሉ በጣም ብዙ ናቸው። በአበሻ ኤሳምብሎይ በእዚህ ሲመጡ ሲናገሩ ምናምን ጨዋ ይመስላሉ። እና በብዛት ወንዶቹ አሜሪካ ያለ አውሮፓ ያለ ገንዘብን አጨረስ ገንዘብን አጨረስ በኋላ ማልቀሳለ። ስለዚህ አስተውል ስለዚህ ለሴት ልጅ በጣም ቀላሉ ነገር ጓደኞቹን ክስታቂ። ጓደኞቹ ጨዋ ከሆኑ በቃ ጥሩ ሰው አግኝተሻል። ኤግዛክሊ፣ ሴቶችዬ፣ እውነቴን እውነት ነው የምልሽ። ጓደኞቹ ጨዋ ከሆኑ በቃ መልካም ሰው አግኝተሻል። ጓደኞቹ አንክቴ ከሆኑ አለቀልሽ። ኢቭን ቢወድሽም ከአንቺ ጋር ቢወድሽም አይወድሽም፣ ሙካ ወንድ ልጅ እማማዝናሽን ይወዳል። የመውደድ ችግር የለበትም። እውነት ነው ማለት ነው። እማማዝናሽ ከፈለጉ ቦይ ፍሬንድ ይዛል። ወንድ ልጅ የመውደድ ችግር የለበትም። ያለበትም ሴት ልጅ በጆሮዋ፣ ወንድ ልጅ በእይታ ነው አፈር የምንገባው። አይናችን ያየ ባይቶ በአይኑ ያየ ነው፣ በልቡ የተመኘ አመነዘር ይላል። አይቶ የተመኘ አመነዘር ነው። ስለ ሴቷ አይናገርም። እዚህ ጋር ሲክስ ፎር ቆመ፣ ሲክስ ፎር ሰውነት የሚያምር ቆመ። እንደዚህ እዚህ ጋር ቢሆንም ቤንትሊ ወይ ሮልስ ሮይስ ወይ ፌራሪ ያለው እጅን የሚያል አክሊሉ ቢቆም ከፌራሪው ጋር ሴቷ የሚታያት የአክሊሉ ውበት ነው፣ የአክሊሉ ውበት የወንድ ልጅ ሰክሰስ ውበቱ ውበቱ ነው። በቃ ዲስ ኢዝ ቢውቲፉል። የወንድ ልጅ ሰክሰስ ውበት አለው። የሴት ልጅ ቁመና ውበት አለው። እውነቱ የምናገር ሴቶች እራሳችሁን ጠብቁ ምለው ለዛ፣ ሴቶች ራሳችሁን ጠብቁ። የወንድ ልጅ ሰክሰስ ውበት አለው። የሴት ልጅ ቁመና ውበት አለው። አለቀ። ስለዚህ የምትውሉበት ቦታ ወሳኝ ነው። አሁን ሶሻል ሚዲያ ላይ በቲክታክ የምትተዳደር እህት እና ያዙ ይልቀቁኝ የምትል ምንም ውበት የለም። ዲስነትን ከፊልተር ያለፈ ውበት የለም አልኩ እኮ ጸጉሯን አውልቀው፣ ከዛ በእርጥብ ፎጣ ፊቷን እንደዚህ ንቃ፣ ከዛ ሩጫ ላይ አባቴ፣ ወይኔ ለዚህ ነው አስር አንበሳ ያወረድኩት ለዚህ ፊት ወይኔ ወይኔ ብላ ጎትቱ፣ የስትሮክ ነው የሚይዘ። አባት ለዚህ ፊልተር አበሻን ጉድ አርጎታል። ታስታውሳላችሁ፣ ቲክታክ ተዘግቶ ጃኮ ላይዱ ሲባሉ ማን ድርሽ ሲበል ማን ይምጣ ማን ይምጣ ማን ይምጣ? ጃኮ ላይ በየት በኩል በየት በኩል ይምጣ? ሰው አይመጣ። ስለዚህ የራሳቸውን ነገር ይዟል። ለዚህ ነው ብዙ ጊዜ ወንድ ልጅ አትታለል፣ ዓይኑ ወንድ ልጅን የሚማርከው ውበት ነው አይነውሬ የሶሻል ሚዲያ ግን ካትፊሽ ነው። አባል ካትፊሽ እውነት ካትፊሽ። ስለዚህ አስተውሉ፣ አስተውሉ። በማስተዋል ተራመዱ። ብሮቻችሁን አትበሉ። ደግሞ በጣም ጽድት ያሉ የተረጋጉ መልካም እህቶችም መልካም ወንድሞችም አሉ። ስለዚህ ያ ነገር ነው ብዙ ጊዜ ነገሮቻችሁ ከሚበላቸው ለማለት ያክል ነው። ስለጠየቃችሁ ነው የምመልሰው። በተለይ እኔ ደሜን ከሚያፈሉኝ ወንዶች እዚህ የማይረባ ስራ የማይረባ የምላችሁ ለእሷ መኒ ይላል ማሂ ነው ነው ጉድ መን ስፔክ እኔ ዲያጎን ከጠየቃችሁን አ ላይክ ድስ ጋይ ሆንስት ጄንዊን ጋይ አስፈራሳ ነው። ምክንያቱም እንደወንዶናችሁ ብታት ጋ ቢድ እና ያወሩት ነገር አለ። ምንም የሚደበቅ ነገር የለም የሚደበቅ ነገር የለም። በጣም ፍቅር ላይ ነበረ። ያፈቀረ ወንድ ነው አትኝ ተከርቷል። እኔን ከጠየቃችሁኝ ዲቦን በጣም መወዳት ማከብራና በዲያቦ ከመጣች ግን ከርተዋለች። ኢፍ ዩ አስክ ሚ ያ ተከርቷል። የሚዋሽን ነገር የለም። ፍቅር ይኖራል፣ መለያየት ይኖራል። ግን አውር ብራተር ከጠየቃችሁኝ እንደ ወንድ ልጅ ተከርተዋል ወንድማችን ግን ሰው ሶሉሽን መፍጠር ይችላሉ። እነሱ መስማማት ይችላሉ። የስ ያ ሰላም መፍጠር ይችላሉ። መስማማት ይችላሉ። ነገሮችን ራሳቸው እንትን ማለት ይችላሉ። የስ ቤኪን ታ አውርተው በቅ በሆነ ነገር ተስማምተው መለያየት ይችላሉ። የኛዎቹ ግን ብዙዎቹ አጫፋሪ ናቸው፣ አይ አጫፋሪ ናቸው።